ወደ አጫጭር መረጃዎቻችን አልፋለን። መንግስት ለመድኃኒት ግዢ የሚያወጣው ገንዘብ አርባ በመቶን ያህል ለአገር ውስጥ አምራቾች የሚያውለው ቢሆንም የመድኃኒቶቹ ብዛት ግን አነስተኛ መሆኑ ተገልጿል። መንግስት የሀገር ውስጥ የመድኃኒት አምራቾችን ለማበረታታት በሚል ከአጠቃላይ አርባ በመቶ የሚሆኑን ውጪ እያወጣ ያለው ከሀገር ውስጥ አምራቾች የሚገዛ እንደሆነ የኢትዮጵያ መድኃኒት አቅራቢ አገልግሎት ምክትል ዳይሬክተር ሰለሞን ንጉሴ ለሀገሬ ቴሌቪዥን ተናግረዋል። አርባ በመቶ ወጪ የሚወጣባቸው ቢሆንም በብዛት ደረጃ ግን በዛ ልክ ከፍተኛ አለመሆናቸውንም ገልጸዋል። ለዚህ የተጠቀሰው ምክንያት ደግሞ መድኃኒቶቹ ቀደም ብሎ ከውጭ አገራት የሚገቡና ከፍተኛ ዋጋ ያላቸው በመሆናቸው ነው ተብሏል። ካወጣ ነው ገንዘብ አርባ አንድ ፐርሰንቱን አገር ውስጥ እንገዛለን። ይሄ ማለት ሲግኒፊካሽኑ ለውጥ ነው። አሁን ወደ አርባ አንድ ፐርሰንት እያደግን ነው። ይሄ ማለት ግን በገንዘብ ነው። በገንዘ ባወጣ ነው ገንዘብ። ስለዚህ ገንዘብ ውጭ ምንዛሬ የወጣ የነበረው አርባ አንዱ ፐርሰንት አገር ውስጥ በመግዛታችን ሴቭ አድርገናል ነው። ከፍተኛ ወጪ የሚያስፈልጋቸው በብዛት ብዙ የሆኑ አይተሞችን ቅድሚያ አገር ውስጥ እንዲመረቱ ይደረግ ገብተዋል። አሁን ለምሳሌ አንዳንዱ በአመት አስር ካርቶን ገዝተህ አመት ሙሉ የምትጠቀመው አለ። ከፍተኛ ውጪ የሚያስወጡትን እንደ ሀገርም ደግሞ እሴት የምታመጣው እዛ ላይ ብሰራ ነው። አንዳንዱ አገር ውስጥ ማምረት ላይመከር ይችላል። ይሄ ደግሞ በብዛት መቶ ላይበልጥ ይችላል በአይነት በአይነት ሁለት መቶ አይብለጥ እንጂ በገንዘብ ግን አርባ ፐርሰንት ድርሻ አለው። ወደ ቀጣዩ መረጃ አልፋለው። በህወሓት አመራሮች መካከል ያለው አለመግባባት ተባብሶ መቀጠሉን ተከትሎ በትግራይ ክልል የኑሮ ውድነት እየተባባሰ መሆኑ ተሰማ። ስማቸው እንዳይጠየቀስ የጠየቁ አንድ የመቀሌ ከተማ ነዋሪ ለሀገሬ ቴሌቪዥን እንደተናገሩት በከተማ የሸቀጣሸቀጥ ዕቃዎች ዋጋ እየናረ መምጣቱን አስረድተዋል። በከተማዋ የአንድ ዘይት ዋጋ 1300 ብር ሸጥ የነበረው አሁን ላይ 1700 ብር እየተሸጠ እንደሚገኝ ነዋሪው ገልጸዋል። በተጨማሪም አንድ ኩንታል ጤፍ 11000 ሸጥ የነበረው አሁን ላይ 14000 ብር እየተሸጠ እንደሚገኝም ተናግረዋል። የሸቀጣ ሸቀጥ ዕቃዎች ዋጋ እየናረ መምጣቱን ተከትሎ ሸማቾች ለክፉ ጊዜ በሚል ሸመታ ላይ ተጠምደዋል ሲሉም ነዋሪው የጉዳዩን አሳሳቢነት አስረድተዋል። የኢትዮጵያ ስታቲስቲክስ አገልግሎት ከሰሞኑ ይፋ ባደረገው የየካቲት ወር ሪፖርት የዋጋ ግሽበቱ 15 በመቶ እንደሆነና ካለፈው የጥር ወር የዋጋ ግሽበት ጋር ሲነጻጸርም በ0.5 በመቶ ቅናሽ ማሳየቱን ገልጿል። ይሁን እንጂ ምግብና ምግብ ነክ ሸቀጦች ያለማቋረጥ ፈጣን ጭማሪ እያሳዩ ነው ያሉት የምጣኔ ሃብት ባለሙያው አቶ ወጥላሁን ግርማ ምግብ ነክ ባልሆኑ እቃዎች ላይ ግን ቅናሽ እየታየ እንደሚገኝ ለአገሬ ቴሌቪዥን ገልጸዋል። በተለይም እንደ ሲሚንቶ፣ መኖሪያ ቤትና ያገለግሉ መኪናዎች ዋጋ እየቀነሰ ይገኛልም ያሉ ሲሆን ለዚህም በምክንያትነት ያስቀመጡት ገበያው ላይ የዋ ገንዘብ እጥረት በመፈጠሩ እንዲሁም መንግስት ተግባራዊ እያደረጋቸው ያሉ ፖሊሲዎችና አዋጆች የህብረተሰቡን የመግዛት ፍላጎት እንዲቀንስ ስላደረገው ነው ብለዋል። ሜዲትራኒያን ባህር ላይ በደረሰ የጀልባ መገልበጥ አደጋ አርባ የሚደርሱ ስደተኞች አስክሬን አለመገኘት ተገለጸም። ጀልባዋ ከቱኒዚያ 56 ስደተኞችን አሳፍራ የተነሳች መሆኗን አልጀዚራ ዘግቧል። የጣሊያን የባህር ወደብ ጠባቂዎች እስካሁን የስድስቱን ተሳፋሪዎች አስክሬን ማግኘታቸውን ያስታወቁ ሲሆን አስሩን የጀልባ ተሳፋሪዎች በህይወት ማትረፋቸውን አስታውቀዋል። በደረሰው አደጋ እስካሁን አርባዎቹ የጀልባ ተሳፋሪዎች አልተገኙምም ተብሏል የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ፍልሰተኞቹ የኮትዲቫር፣ ማሊ፣ ጋምቢያና የካሜሮን ዜጎች መሆናቸውን አስታውቋል። ዶናልድ ትራምፕ የቀድሞውን የአሜሪካ ፕሬዚዳንት የግድያ ሰነዶች ይፋ አደረጉም። በፕሬዝዳንቱ ትዕዛዝ መሰረት ይፋ የተደረጉት 200 የተለያዩ ሰነዶች በደህንነት መስሪያ ቤት ተጠብቀው የነበሩ ናቸው። ይፋ የተደረጉ ሰነዶች ሊ ሃርቬይ ኦስዋልድ ስለተባለው የፕሬዝዳንቱ ገዳይ ተጨማሪ መረጃዎችን የያዙ ናቸው ተብሏል። ጆን ኤፍ ኬኔዲ እንደ አውሮፓውያን አቆጣጠር ወር ኅዳር 1963 በወቅቱ ማንነታቸው ባልታወቁ ሰዎች በዳላስ ቴክሳስ የተገደሉ 35ኛው የአሜሪካ ፕሬዚዳንት ናቸው። ዶናልድ ትራምፕ የግድያ ሰነዶችን ይፋ ያደረጉት በምርጫ ቅስቀሳ ወቅት ቃል በገቡት መሰረት ነው። የፕሬዝዳንቱ የወንድም ልጅ የአሁኑ የአሜሪካ ጤና ሚኒስትር ሮበርት ኬኔዲ አሁንም ቢሆን ግድያው በአሜሪካ የደህንነት መስሪያ ቤት የተቀነባበረ ነው ብለው እንደሚያምኑ መናገራቸውን ሮይተር ዘግቧል።